ሰበር አሳዛኝ ዜና! ኢትዮጵያ የታሪክ አባቷን አጣች። የሚያፍ ሆኖ ለዓለም ያወራ የነበረው ታላቅ ባለውለታዋ በሞት ተነጠቀ። ከአድዋ እስከ ካራ ማራ የነበረውን ክስተት ሳያዛንፍ ጽፈውታል። ከሀገራችን አልፈው መላው አፍሪካውያን እንደ ታሪክ አባታቸው ይመለከቱት ኖሯል። ከነ ቤዝዌል አላን ኦጎት፣ ኬኔዝ ኦኑካ ዲኬ፣ አሊ ማዝሪዊ ተርታ በማሰለፍ እንደ ተሟጓቻቸው እያዩት ነበር። እኚህ ድንቅ ሰው ፕሮፌሰር ላጲሶ ዲሌቦ ናቸው። ፕሮፌሰር በየነ ጴጥሮስ በፖለቲካው ዓለም፣ እኚህ ድንቅ የእውቀት አባት በታሪክ በኩል ተሰልፈው ከአድያ አልፈው ለመላው ዓለም ያላቸውን ሲያበረክቱ ቆይቶ አርፏል። ፕሮፌሰር ላጲሶ በሕይወት በነበሩበት ዘመን ለሀገራችን ኢትዮጵያ እንዲሁም በአፍሪካ የታሪክ ጥናትና ምርምር ሲያካሄዱ የነበሩ ሲሆን በዚህም ረገድ የተለያዩ የታሪክ መጽሐፎችን ጽፈው ያሳተሙ እና በዘርፉ አንቱታን ያገኙ ታላቅ ምሁርም ነበሩ። ከጻፉት መጽሐፍቶች ውስጥ የኢትዮጵያና ኢጣሊያ ጦርነት ከዶጋሊ እስከ አድዋ፣ የሮሞ ሕዝብ ታሪክ፣ የመስቀል መገኛ እና የመሳሰሉት ናቸው። ከምንም በላይ የድያ ቋንቋና ባህል አሁን ያለበትን ቅርጽ እንዲይዝ ከእሳቸው በላይ የአንበሳ ድርሻ ያለ ሰው የለም ቢባል ማጋነን አይሆንም። ፕሮፌሰር በዘርግንዳቸው ሀዲያ ቢሆኑም ግድ የማይላቸው የኢትዮጵያ ጉዳይ አልነበራቸውም። የደቡብ ታሪክ በቅጡ መታወቅና መቀዳት የጀመረው ከሳቸው ተጽዕኖ በኋላ ነው። ኢትዮጵያ ታሪክና ምርምር ማዕከል የሰሜኑ ክፍል ብቻ መሆኑ ይታወቃልና የሆነ ሆኖ እኚህ ባለ ድንቅ አእምሮ የታሪክ ምሁርና ተመራማሪ ፕሮፌሰር ላጲሶ ዲሌቦ በሕክምና ስረዱ ቆይተው ጥቅምት ሰላሳ ዕለት 2018 ዓመተ ምህረት ከቀኑ ዘጠኝ ሰዓት በተወለዱት 87 ዓመታቸው ከዚህ ዓለም በሞት ተለይተውናል። ጠቅላይ ሚኒስትሩንም ጨምሮ ከፍተኛ የመንግስት ባለስልጣናት ከመላው ዓለም በፕሮፌሰሩ ይልፈተ ሞት የተሰማቸውን ጥልቅ አዘን እየገለጹ ይገኛሉ። እኛም እንደ ሚዲያችን እናም ህዝብ የተሰማንን ጥልቅ አዘን እየገለጸን እግዚአብሔር ለእኛ ለቤተሰቦቻቸውም መጽናናትን እንዲሰጥ እንላለን። የደቡብ ህብረ መንግስት ትግሮች ሲጠሩ ከአባይ ፀሀዬ ጋር አንድ ነገር ተነጋግሬ ነበር። ደቡብ ህዝቦች አለ ስራ ሲሰራ፣ ደቡብ ህዝቦች የምትለው ነገር የለም። ቦታ መኖር አለበት። ደቡብ ብሔረሰቦች ህዝቦች ምን ማለት ነው ካለ፣ ደቡብ እና ሰሜን ማለት ከቆምክበት ቦታ ጀምሮ ነው። ትምክሰኛ ሰው ነው። እንደ ያላና ደቡብ አለ እና ደቡብ እያላችሁ ነው የሚጠሩት። ራሳቸው ደቡብ ኢትዮጵያ ወያኔ ደቡብ ኢትዮጵያ ነው። ታሪክ ቦታ መኖር አለበት። አሁን ታሪክና ወደ ኤግዚስተንሳ ነገር ነው የምንማሩ። ሰው የሰው ልጅ በተወሰነ ጊዜ በተወሰነ ስፍራ የተወሰነ ስፍራ ስፍራ አትክዶ ማካት ከፈለክ ወደ ሰባት ሚሊዮን አመት በፊት ዓለም እሳተ ገሞራ እንደነበረ ጂኦሎጂ ጥናት፣ ቴዎሎጂ አይደለም ጂኦሎጂ ጥናት። ድንጋይ ምሰረት ስሰታይ እሳታ ገሞራ ሲሆን ፈነዳ፣ ምድርና መሬት ሆነ፣ ምድርና መሬት ሆነ። ውሃ ሆና ሲፈነዳ መብረቁ ሲሄድ ከጋላክስ ማን ነው? ከአንድ ቦታ በኢትዮጵያ ትልቁ ቦታ አባይ ማን ነው? ዳሸን ተራራ አራት ሺ ሜትር ኖ ምናምን ይሆነ እስከዛ ሆኖ መሬት ስለይ ፍጥረት ሳይንሱን ነው የምናገረው። ሳይንሳዊ ማለት የሰው እውቀት ትን የምትለው እና ከዛ መሬት ተለይቶ ውሃ ይሆናል። እዛ የተለየው ነገር አፈርና ውሃ ሆነ እና እዛ እየሆነ መሬት ተገኘ። መሬት ከተገኘ ሳይንሱን ነው ጂኦሎጂን ነው ሰባ ሚሊዮን ዓመት ነው። ከዛ በኋላ ተለይቶ እያየ አለ። ታሪክ ስንፈልግ ሰው አለ፣ መሬት አለ፣ የተጠቀመ ቦታ በዛች ቀን ይኖረ ነበረበት አይደለም። በነበረበት ብትሆን ጠፍቶ ከሆነ ታሪክ የለም። ታሪክ ለመኖር የተወሰነ መሬት የተወሰነ አካባቢ ካለ ሰው በራሱ አእምሮ አእምሮ አለ ከሁላችንም አእምሮ የሌላ ሰው የለም ሰው ማለት አእምሮ አለ ያስባል እንሰሳ የሚሆነው ስለማይናገር ነው መሬትንና ታገኘዋለህ ሰው እዛ ቦታ አለ ባለ ጊዜ ያደረገው ነገር ነው ስራ የምትለው ከሰው ስራ በጥናትና ምርምር የሚገኝ እውቀት ነው ታሪክ ታሪኮች ታሪክ፣ ኢትዮጵያ ውስጥ ታሪክ አያውቁም። አይ ሶሪ፣ እዛ የሚሉ ሌላ ነገር ነው፣ የታሪክ መረጃ ነው። የሰው ስራ መሆን አለበት። ስራ እሳተ ገሞራ የሆነ እንደሆነ የሰው ስራ አይደለም። በሰው ስራ የተገኘው በመረጃ ነው የምታገኘው። እና ደቡብ ኢትዮጵያ ላይ የሰው መነሻ ዩናይትድ ኔሽን የሰው አካል የስርዓት አካል ነው፣ ሁሉ የተቀበለ ዛሬ ሉሲ እዛ ተገኘች የሚባለው። የሰው ስራ በስራ መሳሪያ ነው የምታገኘው እሳት ከወሰደ ነፋስ ከወሰደ ሰው ስራ መሆኑን ካወክ በጽሁፍ ነው በፊት ሰው ስራ ምልክት የሚሆነው። አሁን ያ አልፏል። ኒኩለር ጀነቲክስ ነው በደም ነው በደም ምርመራ ስታደርግ ጊዜ እነግርሃለሁ። ኦኬ መነሻ አሁን ቦታ አለ እዛ አድርገህ የሚታገኝ ነው። ታሪክ የአንተ መሬት የባለቤቱ ነው፣ የይዞታ ነው። አሁን አሜሪካኖች የወሰዱት ሀገር ህንዶች መጥቶ የእኛ ነው ብሉ የሉም። ይህም አይሰጥም ነው አሜሪካ ነበር ያለው እዛ ነው የሀዲያ የኢትዮጵያ ታሪክ ሀድያ ከማጥናት በፊት ኢትዮጵያ መማር አለብን። ብዙ ህዝብ ያለበት አገር ነው ያለበት አገር ስኖር ሌላ ይመጣል፣ ይጨመራል፣ አያጠፈውም ለማጥፋት አይችልም። በሆነ ምክንያት በንግድውን እሱ የእሱ ስም ይሰጣል። መጀመሪያ አንድ ዘር ለማጥፋት ስም ማጥፋት ነው። ከዛ በኋላ ታሪክ ነው ማጥፏል እና ዋቢ የሆነ ነገር ብሮካምፕር ወጣት ተደርጎ የማይናገር አርባ ዓመት አሳለፈ። ይህ ባህላዊ አባባል አድርጎ ለመሰራት አድርጎ በዚህ ጊዜ እንደዚህ ነበር፣ በዚህ ጊዜ ይህ ሆኗል ብሎ ሙሉ በሙሉ እንዳይጨፋ ያደረገ እሱ ነው ህድያስን ከስድስት መቶ ዓመት በፊት ሀድያ አስር ክፍል አደሮች የአንድ ሱልጣን በእስላም ሱልጣን የሚገዛ ለአማራ ወራሪ እየተዋዳ ነው ያለ አልጨረሰም። ሶስት መቶ ዓመት ሲዋጉ በመጨረሻ ተሸንፈው ያለፈ እሱ ግራኝ ወረራ ያዩት ግራኝ ወረራ አይደለም ነበር ነው እንደ ሀድያ አማራ ጋር ሶስት መቶ ዓመት ተዋግቶ በመጨረሻ አማራን ከዛ ወጣ። እነ ሚኒሊክ ሲመጡ ድሮ ለኛ ነበረ አሁን እናወስለናል ብሎ እናን ገባር አደረገው፣ ገባር አደረገው በራሱ መሬት ስልሳ ዓመት ብቻ ፈጃ። ከሚኒሊክ እስከ አቤት ስልሳ ዓመት ነው። ደቡብ ያለ ህዝብ መሬቱ ቀምቶ የወሰደውን ቀምቶ አባረረና

ሁሉ አጥንተ ነው እዚህ የሚታመጣ ደግሞ አንተ ወደዛ እንደገና ልታሻሽል ሳይሆን እንዴት መጣ ያለ እኩለት እኔ ላዺሶ ትምህርት አሁን ሲባል ሁሉም የሚያምነው ከስሻ ላይቆም ሰው አለ ሰው ማለት በራሱ አይምሮ መሳሪያ በራሱ አይምሮ መሳሪያ ራሱንና አካባቢውን የሚያውቅና የሚለውጥ ነው። ይሄ ሰው ማለት ይሄ ይሄም ይቃ ነው። እኔም እቃ ነኝ። ግን ይሄ ሰው የሚያስብ ሰው ሰው የሚያደርገው ማሰቡ ነው። የሚያስበው በስፍራ እና በጊዜ ነው። ጊዜ ላይት የሚመጣው ኢኮኖሚ ሲለውጥ ነው ነገር ሲባል የዓለም ሊቃውንትን ሁሉን አሸንፎ ካርታ በኢትዮጵያ የሰራ ሰላሳ ዓመት እኔ የሰራው ነው ናፊና ሌሎች ፈረንጆች ሞክሯል። ምን ሁሉም ያውቃል ያምናል የሚያሳምን ነገር ነው የሰራውት እና ያ ቦታ ኢምፖርታንት ነው። ሰው አልጠፋም፣ አማራ ሆነዋል፣ ቆንጣ ጠፍተዋል። ታዲያ ሰው ወዘሩ አልጠፋም፣ አማራ ሆኖ ባለውበት ግን በአንድነትና በእኩልነት እንድኖር በኢትዮጵያ ሳሪ ከዛ ወጣት ልጅ አብይ በፊት እንደዚህ ያለ ሀሳብ ሊሰራ የሚችል አላገኘው። እስላሙም ክርስቲያኑም ያ ሰውዬ ልዩ ፍጥረት አሰታተለ። ምንድን ነው የሆነው? እኛ አዋጃ በዛ ብለን የሰጠነውን ቦታ ይዞ ሀዲያ የያዘ ቦታ ከምባታ እንዳይገባ ወላይታ የያዘ እንደዚ አድርጎ ነው የተሰራ በኋላ ደርግ ጊዜ

ሰው ማለት በራሱ አይምሮ መሳሪያ በራሱ አይምሮ መሳሪያ ራሱንና አካባቢውን የሚያውቅና የሚለውጥ ነው። ይሄ ሰው ማለት ይሄ እንስት ይሄም ይቃ ነው፣ እኔም ይቃ ነኝ። ግን ይሄ ሰው የሚመስብ ሰው ሰው የሚያደርገው ማሰቡ ነው። የሚያስበው በስፍር እና በጊዜ ነው